ዋው ዋው! የቤተሰብ ትውውቅ ነው ዛሬ። ጋሻዬና የብሩኬ እናት ዛሬ ደግሞ ሊተዋወቁ ነው። ደስ ሲል በማርያም በእውነት ደስ ይበላችሁ፣ እንኳን ደስ ያላችሁ። እናንተ ሃይሚና ብሩኬን ለማለያየት እየያዛችሁ ሰዎች አላችሁ፣ እውነት ለመናገር እና ማለት የሰው መለየት ምን እንደሚያደርግላችሁ አላቅም። ደግሞ እኮ የእነሱ ፕሮፓይል ያረጋችሁ ናችሁ ማለት ነው። ና እግዚአብሔር ልቦና አይስጣችሁ ይስጣችሁ ማለት ሃይሚና ብሩኬ ቢፋቀሩ ቢጋቡ ምን ችግር አለው? ማለት ምን ታገኛላችሁ? እነሱ አንድ ባይሆኑ ምን ታገኛላችሁ? እኔ አልገባኝም እና እግዚአብሔር ለሁላችንም ልቦና አይስጠን ነው የምለው። እነሱ በጣም ጎበዞች ናቸው፣ ብዙ መንገድ ሄዱ። ከዚህ በኋላ በቃ ሀይቤና ብሩኬ በቃ ባልና ሚስት ናቸው። እውነት ስነግራችሁ፣ ብዙ መንገድ ሄዱ። ከዚህ በኋላ ቤተሰብ ከመተዋወቅ በኋላ ምንም የሚመጣ ነገር ያለ አይመስለኝም እና ባትለፉ ጥሩ ነው። በይነኝ እንዲን እንዲሄድኝም ማለት ነው የምሬ ነው። ሰላም ሰላም፣ እንዴት ናችሁ፣ ደህና ናችሁ ወይ? አለም ላይ ለዚህ ቤት አዲስ ከሆናችሁ ቤተሰቡና አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። እያኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ ማለት ነው። ዛሬ ልዩ ቀን ነው። እውነት ጋሻዬ ነው ወይ ማማራቸው! ደግሞ ማርያም ነ ጋሻዬ ነው የብሩኬ እናት ማማራቸው። የኔ እናት የብሩኬ እናት ድርብብ ያለች ቆንጅዬ። እውነት የምሬ ነው። እንደዚህ ነው አያችሁ። እናታችሁን እንደዚህ ነው ማሳመር። ብሩኬ እናቱን እንዴት እንደሚያሳምራት በስመ አብ። እውነት እንደዚህ አርጋችሁ እናታችሁ ለእናታችሁ እንደዚህ ያድር ብታደርጉ በጣም ያስደስታል። እና እናቱን ውብ ነው ያረጋት ብሩኬ እውነት ለመናገር በጣም እና ለእናቱ ያለው ቦታ ሳደንቀው አላልፍም። እውነት ለመናገር ትልቅ ቦታ አለው ለእናቱ ትልቅ ትልቅ ትልቅ ቦታ አለው። ብሩኬ ማለት ነው። እና ዛሬ ደግሞ ስታምር ካይን ይወጣት እና ተንበያለሁ። በጣም ነው የምታምረው። በእውነት ማማሯ ማርያምን እኔ እንጃ ማማሯ ልበልኝ። በጣም ነው የምታምረው ብቻ። ሀይሚ እና ብሩኬ ቡታጅራ ሂዳችሁ ታሪክ ሰርታችኋል። አሁን ላይ ጎበዞች ማለት ነው። ይመቻችሁ። በቃ እንደዚህ ነው መሆን ያለበትም። ይህ ቤተሰቦቻችሁን አንዲት አደረጋችሁ። ትተዋወቁላችሁ ጋሻ የብሩኬ እናት ተዋወቁ፣ ትናንትና የሃይሚ እናት ተዋወቁ። በጣም ደስ ይላል፣ ይመቻችሁ ማለት ነው እና እንግዲህ ደግሞ ሰዎች አንድ የእነሱን አለመሆን የምትፈልጉ ሰዎች ብዙ አይቻለሁ። እውነት ለመናገር መልካም ማሰብ ጥሩ ነው፣ ባይነኝ የነሱን ማለት አድናቂ ካልሆናችሁ ወይም ደግሞ ተከታይ ካልሆናችሁ ለምን የነሱን እንትን ታረጋላችሁ? የነሱን ፕሮፋይል ፎቶዋቸውን ለምን ትጠቀማላችሁ? የምሬ ነው። አድናቂ ከሆናችሁ ተጠቀሙ፣ ካልሆናችሁ ግን እንደዚህ የእነሱን መለያየት እየወደዳችሁ ያላችሁ ለምን የነሱን ፕሮፋይል ፎቶዋቸውን አድናቂ መስላችሁ ትጠቀማላችሁ? እና እግዚአብሔር ልቦና ይስጠን። እኛ በዚህ ምድር ያጣም ያገኘም ይሞታል። አንድ ጉድጓድ ነው የሚገባው። እውነት ስነግራችሁ የበላም ጦምም ያደረም የበላም የጠጣም የለበሰም ያጌጠም ያመረበትም ቆንጆም ምንም ይሁን ምንም የተለየ ስንሞት የተለየ ጉድጓድ አይደለም የምንገባው ያው አንድ ጉድጓድ ነው። የተለየ ነገር የለውም እና እኛ ሰዎች ማለት እንደዚህ ነን። ስለዚህ እኛ በሰከንዲ ልንበላሽ የምንችል ሰዎች ለሰው ለምን ጥሩ አንሆንም? እምነት ነው የምነግራችሁ። ለምን የሰው አንድ መሆን ያንተን ያስብራችኋል? ማለት ብሩኬን ወዳችሁት ከሆነ እንግዲህ ምንም ማድረግ አይቻልም። በቃ የሀይሚ ነው፣ ሃይሚን ወዳችዋት ከሆነ ምንም ማድረግ አይቻልም። የብሩኬናት፣ የብሩኬናት አለቀ። ይሄ ነው እንግዲህ፣ ፈጣሪ ካለ ካለ አንድ ነው የሚሆነው፣ ሆነው የሚኖሩት ፈጣሪ ካለ ነው። ፈጣሪ ካለ ማንም አይለያቸውም። በሰው ኃይል ማንንም ሰው አይለይም፣ ሰው ማለት ነውና ይህን ነው የምላችሁ። እና ለሁላችንም እግዚአብሔር ልቦና ይስጠን። መልካም እንዲናስ ፈጣሪ ይርዳናል እላለሁ። አመሰግናለሁ። በይ፣ ባይ ወዳችኋለሁ። መልካም ቀን ይሁን እላችሁ፣ ማታ እንገናኝ።